ፍቅር ያለው ፍቅር፣ ስለዚህ ስለ ፍቅር ኦልሬዲ የሆነ የሆነች ነገር ማወቅ ይችላል ማለት ማትፈልጉትን ነገር እንድትሆን ያደርጋቸዋል። ስለዚህ እኔ ፈኪ ላይ የምማልፈርድባት ምክንያት በቃ ልጅቷ ፍቅር አታውቅም። አፈቀረች ፍቅር ውስጥ ከገባች ደግሞ ምንም ነገር ታደርጋለች። ገባችሁ? እዛ ጋር ሄዳ እሷ እንደዛ መገፍተሯ ምን ማለቷ ምናምን ማለቷ ምንም የሚሰማት አይመስለኝም። ለምን? ኦልሬዲ ፍቅር ይደፍናል ጆሮ ይደፍናል። አልሞክር በተስፋ ከመኖር እና ሞክሬ በወድቅ ይሻላል። ምክንያቱም እንደማይሆን አውቄ ሌላ አዲስ ወት ትጀምራለህ። ግን ሳልሞክረው፣ ግን እኔም ሌላ መንገድ ላይ መሄድ አልችልም እየኖርኩም ደግሞ ሳይሆን እየሞትኩ ነው የሚሄደው። አንድ ሻቸው በአንድ ቀን ወዳችኋለሁ መናመን ቢል ይሁንም አደለ ልባችሁም አይቀበለውም። እኔም እንደዛ እንዲለኝ አለም ጠብቅ ያድርጉኝ ወይ ዘንድሮ፣ ወይ ዘንድሮ ማለት አሁን ነው። እውነቴን ነው የምላችሁ አህሙና፣ ፈኪ ምን ነው ምን ነው ልታጨልሉ ነው እንዲ በዚህ ልክ? እኔ እኮ ከሳምንት ሳምንት ሊሆነ ሳምንት ሆነኝ እኮ በቃ፣ በእናንተ ምክንያት ለራሱ እንቅልፍ አስተካክዬ እየተኛው አይደለም እንቅልፍ ነስታችሁኛል። ከዛሬ ነገር ምን ተፈጠረ፣ ከዛሬ ነገር ምን ይፈጠር ይሆን እያልኩኝ በቃ በእናንተ ሀሳብ እልክ አልኩ። ሰውነቴ ሁሉ ከሳ ከሳ። እውነቴን ነው የምላችሁ። እንዴ ጭራሽ ተስፋ አልቁርጥም ብላ መጣች ደግሞ ፈኪ። እኛም ተስፋ አልቁርጥም፣ አይገርምሽም? በአንቺና በአህሙና ተስፋ አልቁርጥም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም እንዴት ናችሁልኝ ውድ ቤተሰቦቼ? እንግዲህ ዛሬ አህሙና ፈኪ በየራሳቸው ዩቱብ ቻናል መጥተው ነበረ፣ እንዳያቸኋቸው። እንግዲህ ሁለታቸውም የየራሳቸውን ሀሳብና አቋም ለኛ አጋርተውናል። እንግዲህ አህሙ ትናንት ፈኪ ከኢሳም ጋር የነበራት ቆይታ እና የተለቀቀው ቪዲዮ በዛ ደስተኛ አይደለምና ኢሳም ይሄን ነገር ከአንተ አልጠብቅም። እንዴት እንደዛ ታደርጋታለን? ልጅቷ ወደር ኳ አፈቀርኩ አለች እንጂ ሌላ ምንም ያደረገችው ነገር የለም። እና ልጅቷን በሬስፔክት፣ በክብር አዋርተ እንደ ወንድምነት መክረህ የወንድምነት ስሜት እንዲሰማ ታደርገ መመለስ ትችል ነበረ። ነገር ግን ያንን ነገር አላደረግክም ለዛ ይቅርታ ሁሉ ጠይቃት ብሎ ነበረ። ስለ ፍቅር አንዳንድ ነገሮችንም አውርቷል። እንግዲህ ፍቅር ውር ያደርጋል፣ ብዙ ነገር ያደርጋል። ከስራ እንድትባረሩ፣ ስራ እንድታጡ፣ እንደገና ደግሞ በፍቅር ምክንያት ገንዘባችሁ እንድትበሉ፣ ብዙ ብዙ የጠቃቀሳቸው ነገሮች አሉ። እምነታችሁን ሁሉ እንድቀየሩ ወይም ደግሞ እምነታቸውን ሁሉ የቀየሩ አሉ። የሞቷሉ ባለበት ባለበት ያየውን ነው። በነገራችን ላይ ሀቅ ነው፣ እውነት ነው፣ የማይካድ ነገር ነው። ስንቶቻችን አረብ ሀገር እንኳ ያሉ ማለት ነው። እኔ እኮ አያካትትም። ስንቶች ግን እውነት ነው የምላችሁ፣ በፍቅር ስም ስንት ይተበሏሉ። እንደ ይሄ ገንዘቡ ምናምን ምናምን ምናምን የቀረና የራቁት ቪዲዮ ለራሱ እኮ የሚል እኮ አሉ። በፍቅር እኔ በነገራችን ላይ ይሄ ፍቅር ነው ብዬ ለምንም በነገራችን ላይ ፍቅር አላህ የሰው ልጅ እንድታፈቅር አድርጎ የፈጠራትን ልብ እውነቴን ነው የሚላችሁ፣ አላህ የሰው ልጅ እንድታፈቅር አድርጎ የፈጠራትን ልብ፣ አላህን ማፍቀር ስትችሉ፣ ትክክለኛ ፍቅር ወይም ደግሞ ትክክለኛ ለእናንተ የሚገባችሁን ፍቅር አላህ ይሰጣል። በዛ ነገር እኔ አላምንም፣ ስህተት ነው። አንድ ሰው ለፍቅር ብሎ እምነቱን መቀየር የለበትም ግን አህሙ የዛ ጋ የተናገረው ያየውን ነገር ወይም ደግሞ ያለውን ነገር ነው የተናገረው ምንም ስህተት የለውም፣ እውነት ነው። ግን እዚህ ጋር ለፍቅር ሲባል በተለይ ሴት ልጅ ወንድ ልጅ ምንም ነገር ሊሆን ይችላል። በነገራችን ላይ ሊሆን ይችላል ወንድ ልጅ ከሴት በላይ የእውነት ነው ከልቡ ካፈቀረ ምንም ነገር ያደርጋል። ግን እምነት መቀየር የሚባለው ጋ ግን አያስኬድምም፣ አያደርስም። ምክንያቱም አንድ ሰው ከፈጣሪው አንድ ሰው ከፈጣሪው አይበልጥም። ማንም ሰው ቢሆን ከፈጣሪ በታች ነው። ፍቅር ከፈጣሪ ሊበልጥ አይችልም። የሰው ፍቅር ከፈጣሪ ሊበልጥ አይችልም። ግን በፍቅር ምክንያት ገንዘብ እየላኩ ገንዘባቸውን የተበሉ በፍቅር ምክንያት የሴትነት ክብራቸውን ያጡ የራቁት ቪዲዮ እየላኩ ስንት ስንት እያየን ነው እየሰማን ነው እኮ ከሰሞኑ እድሜ ልክ ሙሉ እድሜ ልክ ሙሉ የአረብ አገር ሴት በወንድ የምትከዳ ገንዘቧን እየላከች የምትከዳ ነፍነች በጣም ብዙ ጊዜ ማለት ነው። ብዙ ሴቶች አልቅሰዋል። ሀቢባ ቤት እንኳ የሚወራ ጉድ ጉዲ እና ከዛ አንጻር አህሙ የተናገረው ልክ ነው፣ ግን ደግሞ ፍቅር ገደብ አለው። የሰው ልጅ ፍቅር ገደብ አለው። በዛ ልክ ከሄደን ፈጣሪን ረስተን ነው። ያ ደግሞ ያ ነገር ደግሞ እንዲደርስብን የሚያደርግን ቅጣት ነው እንጂ ፍቅር አይደለም ብዬ ነው እኔ እንደራሴ ራሴ የማምነው። እኔ በነገራችን ላይ እኔ ማለት ስለ ራሴ ማውራት ይቅርብኝና ስለዚህ ሌሎችም በዛ ልክ ድረስ ይሄዱ ወይም ያ ነገር ልክ ነው ብለን ልንደግፈው አንችልም። ያ ቅጣት ነው። ከፈጣሪ በላይ ሰዎችን ከወደድን ለእኛ የሚሰጠን ምላሽ ወይም ደግሞ ለእኛ የሚሰጠን ቅጣት ነው። ስለዚህ ያንን ነገር አላምንበትም። እምነት እስከ መቀየር ህይወትን እስከ ማጥፋት የሚያደርስ ፍቅር ፍቅር ሳይሆን በሽታ ወይም ቅጣት ነው ለእኔ እንደ እኔ አስተሳሰብ እንደ እኔ እምነት ማለት ነው። ግን አህሙስ እየተናገረው ሰዎች ላይ እየደረሰውን እየደረሰ ያለውን ትክክለኛ ሪያሊቲ የሆነን ነገር ነው። በፍቅር የሞቱ ሰዎች አሉ። አዎ ብንሄድ ይሻላል ብለው እንኳ ለራሱ ሀገራችን ላይ የሞቱ አሉ። እንደገና ደግሞ እምነታቸውን የቀየሩ ብዙ አሉ። ሀገራችን ላይ ከሀገር ወተን ሳይሆን ሀገራችን ላይ ለራሱ ብዙ መጥቀስ የምንችላቸው ሰዎች አሉ። ግን ያልክ አይደለም ልክ ሊሆን አይችልም። ያ የፍቅር እነዛ ሰዎች የፍቅር ተምሳሌ ወይንም ደግሞ እነዛ ሰዎች የእውነት አፍቃሪ ናቸው ተብለው ሊገለጹ አይችሉም። መስተካከል ስላለበት ነው። አንዳንድ ጊዜ የምንናገራቸው ነገሮች እውነት እንዳይመስሉ ወይም ደግሞ እውነትም ፍቅር ጉር ያደርጋል ብለን እንዳናምናቸው ማለት ነው። እና ኢሳም ፈኪያ ለምን አላቀፋትም፣ ለምን ሰላም አላላትም፣ ወይንም ደግሞ ለምን የፍቅር ጥያቄውን አልተቀበላትም ያለ ሰው የለም፣ አላልንም፣ እንደዛ አላልንም። ፈኪያም ባለማቀፉ ልናደንቀው ልናበረታታው የሚገባ ነገር እንጂ ልንወቅ ሰው የሚገባ ነገር አይደለም። ግን አንዳንድ ሰዎች እኛ ያላልነውን ነገር ብላቸዋል ብለው ማሳመን የሚፈልጉ ሰዎች አሉ። ለነዛ ሰዎች ደግሞ አናምንም፣ እኛ የተናገርነውን ነገር ስለምናውቅ ማለት ነው። እና በነገራችን ላይ ያው እንግዲህ አህሙ ሲነገር የነበረው ለምን አላከበርከትም ነው። እኛም ያልነው ለምን አላከበርከትም ነው። እንደ ሴት ልጅ አህሙን ብታዩት፣ በፕራንክም ብትሄዱ፣ በትክክለኛ ሪያሊቱ ነባን እንኳ ለራሱ ከሶፊያ ጋር ቪዲዮ ሰርቶ ነው እኮ በስነስርዓት ያስረዳት የነበረው ፍቅር አንቺ ስላፈቀርሽ ብቻ የምታገኘው ነገር ወይም ደግሞ የአንቺ የሚሆን ነገር ብቻ አይደለም ብሎ እኮ ከሶፊ ጋር ቪዲዮ ሰርቶ እኮ ነው ለነባ ያስረዳት። ስንት ወር ሙሉ እኮ በስነስርዓት በሬስፔክት በክብር ነው እኮ ለነባ ያስረዳት። ምክንያቱም ልጁን አልተፋታችሁትም። በነገራችሁ ላይ አህሙን ብቻ ሳይሆን ነባንም እየተፋታችኋት አይደለም። በቃ ተዋቸው እነዚህ ልጆች። እኮ በቃ የአህሙና የነባ ፋይል እኮ ተዘጋ። እዛ ጋ ሄዳችሁ የነባ ግፍ ነው አሁንም ድጋሚ ማለት ነው። አንዳንዶቻችሁ ስለ ነባ የምታወሩ፣ አንተም እኮ በነባ ላይ እንደዚህ ነበርክ፣ ዛሬ ለእሷ ጥብቅና ቆምክ ምናምን የምትሉ ሰዎች ማለት ነው። እንዴ እንደ አህሙ ሴት አክባር ያለ እንደ እውነት፣ እኔ እኮ አህሙ አህሙ ምለው በምክንያት ነው። የምን በጣም አይደለም ለሴት ልጅ ለሰዎች በጣም ትልቅ ሪስፔክት ያለው ልጅ ነው አህሙ። እና ኢሳም ልክ ነው ትክክል ነው ጀግና ደግ ያደረገ ምትሉ ሰዎች ማለት ነው ኮሜንታችሁ። እውነቴን ነው እምለው ኮሜንታችሁን አታስተውሉትም እንጂ ኮሜንታችሁ ከምን አንጻር ተነስታችሁ እንደጻፋችሁት መልስ እኮ ነው፣ በቃ መልስ ነው። ኢሳም ትክክል ስለሆነ ሳይሆን ፈኪያን ስለምጠሏት አህሙ እና ፈኪያ አብረው ስለሆኑ የቅናትና የምቀኝነት ባህሪያችሁን ነው እያንጸባረቃቸው ያላችሁት። ልክ ነው ብላችሁ ካመናችሁ እኮ አህሙና ፈኪያ አህሙና ነባ መለያታቸውም ልክ እኮ ነው። አንድ ሰው ከማያፈቅረው ሰው አብሮ ሊቀጥል አይችልም፣ አይደል እንዴ? እና ዝሮ ዝሮ እንደዚህ እንዳወራ የምታደርጉ ኮሜንታተሮች ናችሁ። በቃ አህሙና ፈኪ ማነው አህሙና ነባ ታርቀው አብሮ ከመጡ ወይ ከሰሩ፣ ምንም ነገር አስተያየት ብትሰጡ በተሰራው ቪዲዮ ላይ ችግር የለብኝም። ግን ኮሜንቱ ቪዲዮ የሚመለከተው ኢሳምን፣ ፈኪያን፣ አህሙን ብቻ ነው። እዛ ጋር ሌላ ነገር መቀባጠር አይጠበቅባቸውም። ተግባባን። ስለዚህ ይህን ጥላቻችሁን ደግሞ በልክ አድርጉት ነው እያልኳቸው ያላችሁት። በዚሁ ከቀጠላችሁ እነዚህ ልጆች ገና ሀብለው ጀመሩ። እውነቴን ነው የምላቸው። እንኳን እናንተን፣ እኔን ለራሱ ሊያጨልሉኝ ነው። ይሄ ሳምንት አለፈኝ ሳምንት ሊያሳብዱኝ ነው ማለት ነው። እነሱ አልያዝ አልጨበጥ ብለውኝ እኔ ለራሱ ማለት ነው እንቅፋጥቻለሁ። ዝሮ ተረጋጉ። ለጨጎራችሁ አስቡ። በስንቱ ትቃጠላላችሁ? ዞሮ ዞሮ ወደ ፈኪያ ሀሳብ ስመለስ እንግዲህ ፈኪያም እኔ ተስፋ አልቆርጥም የሆነ ነገር ሞክሬ ካልሆነ ሌላ ሕይወት እጀምራለሁ እንጂ እና ደግሞ ማንም ሰው ምንም ቢለኝ ልቤ የሚለኝን እከተላለሁ። አንዳንዶቻችሁ የበፊት በፊት ቅብ ያለባቸው ነው የምትናገሩት፣ ስለዚህ አፉ ብያቸዋለሁ ሁሉ ነው ያለችው። እነ ስለመናገር እንደዛ አልጠበኳት። ምን ፈኪን ከወረደባት የስድብ ውርጅብኝ አንጻር ማለት ነው። በቃ የእውነት ትሰበራለች ብዬ በጣም አስቤላት ነበር። ታልቅሳለች ብዬ አስቤላት ነበር። እሷ ግን ምንም አልመሰላትም። ምንም እንዳልተፈጠረ ቀብረር ብላ ነበር መልስ ስትሰጥ የነበረው። የመቻት ጀግና፣ የምር እና ድክመቷን ለሰዎች አታሳይም። ያንን ነገሯን እወድላታለሁ። ስለዚህ ዝርዝሩ ምንድነው ያለችው? እንግዲህ እኔ ተስፋ አልቁርጥም ብላለች። እኛም ተስፋ አንቆርጥም። ፈኪ እውነት ነው የሚለሽ በአንቺና አህሙ ተስፋ አንቆርጥም። መቼ አህሙና አንቺ ተስፋ ምንድነው፣ አብራችሁ እንድትሆኑ ተስፋ እናደርጋለን። ዶአ ማድረግ ጸሎት ማድረግ ካለብን ለራሱ እናደርጋለን። እንዴ እኛ ከማን እናንሳለን? ስንት ሰው ለስንት ሰው ዶአ ሲያደርግ እንደነበረ ጸሎት ሲያደርግ እንደነበረ እኛም እናደርጋለን አስፈላጊ ከሆነ አስፈላጊ ከሆነ እኛም ተስፋ አንቆርጥም። እንግዲህ ያው ልብሽ የሚልሽን አትከታይ አለልም፣ ግን የልብሽን መሻት እያሳካልሽም አለልሽም። ከኢሳም ጋር ምንም ነገር እንዲሳካልሽ አልፈልግም። ወደ ኢሳም እንድትሄጅ አልፈልግም። ከአሁቡ ጋር ግን እንድትሆኝ ይፈልጋለሁ። ያሳቃችሁ፣ ጨዋታችሁ፣ አብሮነታችሁ በጣም ነፍቆናል እና ደግሞ ሴት ልጅ ለማናቸውም ቢሆን ሴት ልጅ ያለ ነው። አብዛኛው ሴት እንደዚህ የሚወዳትን ሰው ከሚወዳት ወንድ ልቅ የምትወደውን ወንድ ነው የምትከተለው፣ እና ይሄ የአብዛኞቻችን ሴቶች ባህሪ ነው። ነገር ግን ሴት ልጅ እውነቴ ነው የምላችሁ፣ የሚወዳትን ወንድ ያክል የምትወደው ወንድ አይወዳትም። የሚወድሽ ወንድ እውነቴ ነው፣ በመካከል የሆነ ነገር ቢፈጠር፣ አብረሽ እየኖርሽ ምንም ምንም ነገር ቢፈጠር አይበድልሽም በስነ ስርዓት በክብር ያስቀምጥሻል፣ በክብር ይመልስሻል፣ በክብር የሚያደርገውን ነገር ያደርጋል። በጣም ነው የሚያከብርሽ። ተግባባል። እና አንቺ የምትወጁን ካገባሽ ግን በጣም ብዙ ነገር ነው የሚያደርግሽ፣ በጣም ብዙ ነገር። እና ያንን ብትረጁ ደስ ይለኛል። ያው እንግዲህ ጦርነቱ አጧጡፈሽዋል። እውነት ለመናገር እኔ እንዳንቺ ሰው ያንጫጫ ሰው አይቻለቅም። ረዊ አልጫጫሻቸው እኮ ሰው ሁላን አንጫጫሻችሁ። ዙሮ ለእኛም ለጨጓራችን አስቡልን፣ ነራ አስቢልን ፈኪታይ። ውይ እኔ ማበዴ ነው። ለማንኛውም ዛሬ ሪከርድ አብዝቻለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም እንገናኝ።